በጠዋቱ ክፍለ ጊዜ ነብሱን ለገበያ ያቀርባት አላሉ ሁላችንም ማለት ነው። ከእንቅልፋችን እንነሳለን። ምክንያቱም በእንቅልፍ ሰዓት ላይ ምን የለም፣ ወንጀል የለም። ከእንቅልፍ ከተነሳም በኋላ ግን ምን ይከሰታል? ወይ ስልካችንን ጎተት አድርገን እንይዛለን፣ ወይ ሪሞት ኮንትሮሉን አንስተን ቻናልን ከፍታለን፣ ወይ ከቤታችን ወጣ ብለን ለስራ እንዘጋጃለን። ለዛ ነው ነቢዩ ሰለላሁ ዐለይሂ ወሰለም እያንዳንዱ ሰው ነብሱን ለገበያ ያቀርባታል ያሉት። ከዛ ሱብሓነላህ ነብሱን ነፃ የሚያወጣታል አሉ፣ አላህ ባዘዘው መንገድ ላይ በመዋል ማለት ነው። ነብሱን ደግሞ የሚያከስራት ሰው አለ አሉ። ሱብሓነላህ፣ ይሄ ለማንም ሳይሆን ለእኛ ነው። በቃ ቀጥታ ይሄ መልእክት የመጣው ማለት ነው። እስቲ አስቡት ሚዲያ ላይ ምን እያደረግን እንደሆነ። ምክንያቱም አሁንም ነቢዩ ሰለላሁ ዐለይሂ ወሰለም ምን ይሉናል? አልሙሃጅሩ ስደተኛ ተብሎ እኮ የሚቆጠረው አሉ መንሃጀር የተወሰው ነው፣ ማነህ አላሁ አን አላህ የከለከለው የተወሰው ነው አሉ። ዛሬ እዚህ ቲክቶክም ላይ ይሁን ዩቲዩብ ሾርትም ላይ ይሁን ኢንስታግራምም ላይ ይሁን መጥፎ ነገር ሲመጣልን ምን አናደርግም? ያንን መጥፎ ነገር ማለፍ ያቅተናል። ለምንድን ነው ነብሳችን እንደዛ ያቃታት? ሲባል ነብሳችን ስለተለማመደችው ማለት ነው። የአላህ ባሪያዎች ሆይ ከነብሰ የጀምሮ ሁላችንም ጥያቄ ልጠይቅ። እሱም ምንድነው አላሁ ስብሓነሁ ወተዓላ ቀዳ አፍላሃል ሙእሚኑን አለዚነ ሁም ፊ ሰላትም ሽዑን ወለነ ም ንለቑይ ሙዕሪዱን አለ። ትርጉሙ ምን ማለት ነው? ቀዳ አፍላሃል ሙእሚኑን እነዚ አማኞች እኮ በእርግጥ ስኬተኞች ሆነዋል። አለዚነ ሁም ፊ ሰላትም ሽዑን ስግደታቸው ላይ አላህን የሚፈሩ የሆኑት አለ። ከዛ ቀጠለና ምን አለ ወለዲነሁም አኔ ለዊ ሞዕሪዱን ከዛዛታ ወሬ ከዛዛታ ተግባር እኮ የራቁ ሰዎች ናቸው አለ ከዛዛታ ወሬዎች መራቅ ካልቻል ምን እንጎዳለን የሚቀጥለው አምልኳችን ይጎዳል በጣም አጭር ምሳሌ ላስቀምጥላችሁ ምሳሌ አሁን በኢትዮጵያ አቆጣጠር ዘጠኝ ሰዓት ከአምስት ደቂቃ ነው ከአንድ ሰዓት በኋላ ሰላት ልንሰግድ ነው ንጹህ ልብ ካለን በወንጀል ካልተጨማለቀ ጋፊል ዝንጉ ልብ ደግሞ ካልሆነ አላህን አስታዋሽ ልብ ነውና መስጅድ ቀድሞ ይገባል። ውዱ አድርጎ ይዘጋጃል። ከዛስ መስጅድ ተገብቶ ታሕየተል መስጅድ ይሰገዳል። ከዛ ቁርአን የሆነች እንሰው ማለት ነው። ሙሉ ለሙሉ ያለምንም ሀሳብ መስገድ በብዛት ስለማይቻል ማለት ነው። ግን አስቡት ያለ ባሪያዎች ወንድ ልጅ አለ እዚህ ሚዲያ ላይ ለምሳሌ ለእሱም አትገባውን ሴት እያያት ዋው ስትገርም እያለ ልቡን ተቆጣጥረው ከዛ ሰላት ይደርስበታል። ልቡን አእምሮውን ወንጀል እንደሚያቆሽሸው ሁሉም በዚህ ሁኔታ ሆኖ ስግደት ውስጥ ገብቶ አራት ተሰገደ ሶስት፣ ተሰገደ ሩኮ ላይ ፋቲሃን የሚቀራ ሰው አለ ተሳስቶ ሰላት ላይ ቆሞ ሌላ ሀሳብ ውስጥ ጭልጥ ብሎ የሚሄድ ሰው አለ የት ውስጥ ደግሞ ስትሉ ዱኒያም ላይ አይደለም ለምሳሌ ልጆቼን ለማስተዳደር ስራ መስራት አለብኝ ይህ ስራም አይደለም እኮ እየመጣ ያለው አሁን አሁን ወንጀል በቀጥታ እየመጣብን ነው የአላህ ባሪያዎች ሆይ የሰው ልጅ አይኑን ጆሮውን ምላሱን እነዚህ በጣም የተከበሩ አካሎች ናቸው ለምሳሌ አንድ ወንድ ለሱም አትገባ ሴት ስትመጣበት እስኪፕ ማለት ካልቻለ ፊቱን ዞር ማለት ካልቻለ ሰፈር ውስጥ እኮ ማናችንም አላህ ለሚያውቀው አንገታችንን ደፊዎች ነን ሰው እንዲያይን ስለማንፈልግ ሚዲያ ላይ ግን ሲሆን ሰው ያይብንም ብለን ብዙ የምንሰራቸው ነገሮች አሉ። ስለዚህ አላህ ባሪያዎች ወይ አላህ ፊት ስንቆም ብቻችን ነውና እውነተኛ ሰዎች እንሆን። ሀቂቀተን ከሚዲያ ራቁ ማለት ከብዷል። ለምን? ሁሉ ሰው በእጁ ሚዲያ ያለለት። ነገር ግን በእጃችን የያዝነው ስልክ ከምንጠፋበት አካል ውስጥ መሆን የለበትም። አላሁ ስብሓነሁ ወተዓላ ቁርአንን አስመልክቶ ቁርአንን አጥብቀው የያዙት ሰዎች ነጃ እንደሚወጡ ተናግሯል። ውስጡ ባለው መልእክት የሰሩ ምላሳቸው አላህን በማስታወስ ቢዚ የሆኑ ሰዎች አላሁ ስብሓነሁ ወተዓላ ነገ ዛሬ እነሱ እሱን ይሄን ያህል እንደተጠነቀቁት የሚቀጥለው ዓለም ላይ ደግሞ መልካም ክፍያ ይከፍላቸዋል። አሁን እኮ ግን እየሆነ ያለው ምንድን ነው? ያለ ስልኬ ህይወት የለኝም የመሳሰሉት ነገሮች እየተባሉ ሰው ወደ ጥፋት ነብሱን እየመራት ነው። ሚዲያ ላይ ሽርክ ይመጣል፣ ቢድዓ ይመጣል፣ አላህ ማመፅ ይመጣል፣ ዘረኝነት ይመጣል፣ ሰው መናገር ይመጣል። ሐቂቀተን ብዙ ጊዜ ልብ የማይባል ነገር አለ። ድሮም ወንጀል ነበር፣ ዛሬም ወንጀል አለ፣ ለወደፊትም ወንጀል ይኖራል። አንድ ማንሳት የፈለግኩት ነገር ግን ምንድን ነው? በአደባባይ ግን ድሮ ተወጥቶ ወንጀል አይሰራም ነበረ። ለምን? ሚዲያው ራሱ ስለማይመች ስለነበር ማለት ነው። አሁን ባለንበት ዘመንስ? ሱብሐነላህ፣ አላህ ነጃ ይበለንና፣ በአደባባይ ሴቷ ደስ ማይል ነገር ይዛ ትመጣለች። ከዛ በኋላ ለሰው ሁሉ ታሰራጨዋለች። ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ምን አሉ? የኡመቶቼ ወንጀል ሁሉ ይማራል የማን ሲቀር ወንጀሉን በአደባባይ ግልጽ የሚያውጣው ሰው ሲቀር አሉ ወንጀልን ግልጽ ከማውጣት ውስጥ እኮ ነው አሉ ማን ነቢዩ ሙሐመድ ሰለላሁ አለይህ ወሰለም በማታው ክፍል ጊዜ አንድ ግለሰብ ወንጀል ይሰራና አላህ ሸፍኖለት አድሮ ሲያበቃ በነገታው ያ ግለሰብ ምን ያደርጋል ትላንት ማታኮ ይሄን ሰራው ትላንት ማታኮ ይሄን ፈጸምኩ እያለ ምን ያደርጋል ያወራል ማለት ነው። ስለዚህ ነቢዩ ሰለላሁ ዓለይሂ ወሰለም ምናሉ የአላህን ሽፋን እኮ የገለጸው ይህ ሰው ነው አሉ። ከዚህ ምን እንረዳለን? ሰዎች በአደባባይ ወንጀላቸውን እስካላወጡ ድረስ ሰዎች በአደባባይ ወንጀላቸውን እስካላወጡ ድረስ አላሁ ሱብሓነሁ ወተዓላ ልክ እንደዚሁ ማኖር እንፈልገ ስለዚህ ወንጀልን በአደባባይ ከማውጣት ሰዎች ሊጠነቀቁ ይገባቸዋል እንጂ ድሮም ወንጀል ነበረ ዛሬ ግን ምን ይደረጋል ላይቭ እንገናኝ ይባላል ለምሳሌ ላይቭ ሰው የሚገናኘው ቁም ነገር ለማስተላለፍ እንጂ አንዱ ብድግ ይላል የሌላውን ዘር ይሳደባል ልብ በሉ ወንጀሎች በተሰራጩት ልክ ቁጥር የዛውን ያህል መዝገባችንን ያበላሹታል ስለዚህ አንድ ሰው በነፍሱ የሚያጠፋው ጥፋት አለ ለሌሎች የሚያሰራጨው ወንጀል አለ ይሄን እንጠንቀቀው ግዴ የላችሁም እነዚህ ነገሮች ኢማናችንን ከእለት እለት እያበላሹት ነው አዲሱን ትውልድ እኛ በምንሰራው ጥፋት የተነሳ እየተበላሸብን እየተበላሸብናል ስለዚ ሮም ስራ ስለነበረ መከታተል ነበረ የገባሁት ስራ ስለነበረ አሁን ስራ መጥቷል ወደ ስራ ልመለስ ይህንነፍራ ሁላችን ለመክበት አላህን እንፍራ ትክክለኛ ሰዎች ያደርገን። ወሰላሙ ዓለይኩም ወረሐመቱላሂ ወበረካቱ